ጤና ይስጥልኝ በመላው ዓለም ለምትገኙ ወደ እግዚአብሔር ቤተሰቦች እንደምሰነበራችሁ። ህዳር አስራ ሁለት ቀን መልአኩ ቅዱስ ሚካኤል እስራኤላውያንን ከግብጽ ባርነት እየታደገበት ዕለት ነው። ቅዱስ ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ይህም እንደ እግዚአብሔር ማን አለ ማለት ነው። ሙሴ ማለት እጓለ ማይ ማለት ነው። ይህም ትርጉሙ ከውሃ የተገኘ ማለት ነው። ይህንንም ስም ያወጣችለት ተርሙት ወለት ተፈርዖን ናት። በቅኔ ቤት ደግሞ ሳፉር ተብሎ ይጠራል። አባቱ እንበረም፣ እናቱ ደግሞ የወካብድ ይባላሉ። ትውልዱም ከነገደ ሌዊ ነው። ያዕቆብ ከእነ ልጆቹ በረሃብ ምክንያት ወደ ግብጽ ተሰዶ ነበር። በአጠቃላይ ለአብርሃም ዘርህ ስደተኛ ስደተኛ ይሆናል እስከ ተባለበት ድረስ 430 ዓመት ተብሎ ይቆጠራል። እስራኤላውያን በባርነት እስራኤላውያን በባርነት ዘመናቸው ራምሴ እና ጋምሴ የሚባሉ ከተሞችን ሰርተዋል። እስራኤላዊ እስራኤላውያን በግብጽ ሳሉ ዮሴፍን የማያውቅ ንጉስ ነግሶ በእስራኤል ላይ አገዛዝ አጽናባቸው። እንዲሁም ንጉስ ፈርዖን ከእስራኤላውያን የሚወለዱትን ወንድ ወንድ ልጆችን እንዲገደሉ እንዲገደሉ አድርጓል። እንዲሁም ሮሃና ሲፓራ የሚባሉ አቀርተ መወልዳትን አስቀምጦ ነበር። ከዚህም በኋላ እስራኤላውያንም ወደ እግዚአብሔር ጮሁ። ግብጻውያንም ከግፋቸው ብዛት የተነሳ የሚወለዱትን ልጆች ከጭቃው ላይ አብረው እንዲረግጡት ያደርጉ ነበር። እንዲሁም ራሄል እንዲሁም ራሄል ምጧ በመጣባት ጊዜ እንዲያሳርፏት በተጠይቃቸው እዛው ላይ ወልደሽ እርገጭው። የሕፃን ልጅ ደምና አጥንት ጭቃውን ያጠነክረዋል እንጂ ምን ያደርገዋል ብለሽ ነው አሏት። ከዚህም በኋላ ራሄልም እዛው ላይ ወልዳ ልጆቿን ረገጠቻቸው። ራሄልም የእስራኤል አምላክ ወይ በዚህ ሰማይ የለህም ምን ብላ መራር አልቅሶ አልቅሳ እንባዋን ወደ ሰማይ ረጨችው። እግዚአብሔርም እስራኤላውያንን ከግብጽ ባርነት እግዚአብሔርም እስራኤላውያንን ከግብጽ ባርነት ያድናቸው ዘንድ ፍቃዱ ነውና፣ ወውእተ አሚረ ተወልደ ሙሴ ይላል። ይህም ሙሴ ፊቱ በብርሃን ተሸፍኖ ተወልደ፣ ነሐሴ 13 ቀን ተወለደ። አዋላጅቱም ዘፈጠሮ ይቅትሉ አለች። ይህም ይሄንስ ይሄንንስ የፈጠረው አምላክ ይግደለዋ ብለው ለሦስት ወር ያህል በአባቱ ቤት ደበቁት። ከዚህም በኋላ ነገሩ የማይሆን ቢሆን ነገሩ የማይሆን ቢሆን የካብድ ሳጥን አሰርታ ህፃኑ ሙሴን በሳጥን ስራ አድርጋ በባህር ዳርቻ በቄጥ የማስር አስቀመጠችው። እህቱ ማርያምም ከርቀት ቆማ የሚደረግበትን ስታይ ውላ ማታ ማታ ወደ እናቱ የካብድ ታመጠው ነበር። በሰባተኛው ቀን ቅዳሜ ተርሙት ወለተ ፈርዖን ደንገጠሮችን ደንገጠሮቿን አስከትላ ወደ ባህር ዳርቻ ወረደች። በቄጠማው ስር ሳጥን አየች። ያንን ሳጥን አምጥታ ብትከፍተው ብታስከፍተው ህፃኑ ሙሴ እያለቅስ ነበርና፣ እራራችለት። ይህስ ከእስራኤላውያን ልጆች አንዱ ነው አለች፣ ከእስራኤላውያን ልጆች አንዱ ነው አለች። እንዲህም ስትል እማይ ዘረከቡ አለች። ይህም ትርጉሙ ከውሃ ያገኘሁት ስትል ነው ሙሴ የበለዋለች። እህቱ ማርያምም እብራውያን የምታጠባ ሴት አለች፣ እሷን ላምጣልሽ አለቻት። እሷ ሂደሽ አምጪል ያለቻት አመጠችላት። ከዚህም በኋላ ተርሙትም ይሄልሽ አጥብተሽ ተንከባክበሽ አሳድጊልኝ፣ ዋጋሽን እከፍልሻለሁ አለቻት። እንበረምን የገረዱ እንበረምን የሞግዚት ባል እህቱ ማርያም ደግሞ የሞግዚት ልጅ ሆነው በቤተ መንግስቱ ቀል ልብስና ቀለብ እየተሰጣቸው አሳደጉት። ከዚህም በኋላ ሙሴ አምስት አመት ሲሞላው ፈርዖንም በጥፊ መጥተው በጥፊ መጥተው ፈርዖንም ተናዶ ሊገድለው ሲል መኳንንቱ መሳፍንቱ ይሄ ይሄ ህፃን አፈር ህፃን፣ እህልና አፈር ለይቶ የማያውቅ ልጅ እንዴት ትገለዋለህ? አሉት። ከዚህም በኋላ ፈርዖን እሳትና ፍትፍት እንዲያመጡለት አደረገ። እሳትና ፍትፍቱን በቀረበ ጊዜ ሙሴ የሚያውቅ ስለነበር እጁን ወደ ፍትፍቱ ቢል መልአኩ ቅዱስ ሚካኤል ወደ እሳቱ ብሎታል። ይሄን ህፃኑ ሙሴም እሳቱን ጎርሶታል። በዚህም ምክንያት አፈዲዳ ሁኗል። አፈዲዳ ሁኗል። ሙሴን የእስራኤላውያንን ጥበብ ተማረ። ሙሴንም እንዲህ ይሉት ነበረ አባት አያትህ ፈርዖን፣ እናትህ ደግሞ ተርሙት ይሉታል። እሱ ግን አይደሉም እያለ ይክር ነበር። በቤተ መንግስት ተቀማጥሎ ከማደግ ይልቅ ከእስራኤላውያን ጋራ መከራ መቀበል መረጠ። ሙሴም አርባ ዓመት ሲሞላው ወንድሞቹን ለመጎብኘት መጣ። ግብፃዊም እብራዊውን ሲመታው አይቶ ወዲህና ወዲህ ብሎ ግብፃዊውን ገሎ በአሸዋ ስር ቀበረው። በሁለተኛው ቀን ሲመጣ እብራዊውና እብራዊ ተጣልቶ አገኛቸው። ከዚህም በኋላ እናንተ ወንድማማቾች አይደላችሁ? ምን ለምን ትጣላላችሁ? ብሎ ሊገላግላቸው ቢል በዳዩ ወገን አንተ በኛ ወገን አንተ በእኛ ወገን አንተ በእኛ ፈራጅና ዳኛ ያደረገ ማን ነው? ወይስ ትናንትና ግብፃዊን ስለገደል ከኔንም ልትገለይ ትፈልጋለህን? አለው። ከዚህም በኋላ ሙሴ ለካን ስታውቆብኛል ብሎ ፈራ። ፈርዖንም በሰማይ ፈርዖንም በሰማይ ጊዜ ሊገድለው ፈልገው ሙሴ ከፈርዖን ፊት ኮበልልና ወደ መድያ መጣ። በወንዝም ዳርቻ ጉድጓድ አጠገብ አረፈ። ከዚህም በኋላ የዮቶር ልጆች ሰባት ሴቶች ነበሩት፣ የአባታቸውን በጎች ይጠብቁ ነበር። ውሃም በገንዳ ቀርተው ሊያጠጧቸው ቢሉ እረኞች ገፏቸው። ከዚህም በኋላ ሙሴ ተነስቶ እረኞችን አባሮ ውሃ ቀርቶ አግዟቸው አጠጥቶ ሰደዳቸው። አባታቸውም ዛሬስ ልጆች ቶሎ መጣችኋላቸው። ልጆቹም ንግግሩ እስራኤላ ንግግሩ ግብፃዊ አጠማጠሙ ደግሞ እንደ እስራኤላዊ ያለ ሰው አግ እረኞችን አባሮ እረኞች ከእረኞች እጅ አድኖን ውኃ ቀድቶ አጠጣልን ብለው ነገሩት። ዮቶርም ያ ሰው ወዴት አለ? አምጡት፣ እንጀራ ይብላለ። ከዚህም በኋላ ሲፓራ ጠረችው ወደ ቤትም አመጡት። ከዚህም በኋላ ዮቶርም ወዴት ትሄዳለህ አለው። ሙሴም የምሄድበትን አላውቆም አላውቀውም ማለ ከዚህም በኋላ ዮቶርም ለሙሴ ከልጆች አንዲቱን አጋብቸው እዚህ ቢኖር ሙሴም ደግሞ ከልጆቹ አንዲቱን አጋብተኝ ብኖር እያለ ሲላደረ ከዚህም በኋላ በነጋም ጊዜ ዮቶርም ሙሴን ሊሸኘው ሲል ሌሊት ሙሉ ሲሆን ያደረውን አጫወተው ሙሴም በነገሩ ተስማምቶ ሲፓራን አግብቶ ጌርሳምንና አልአዛርን ወለደ አርባ ዓመትም በጎቹን እየጠበቀ ኖረ። ከዚህም በኋላ እስራኤላዊ እስራኤላውያን ወደ እግዚአብሔር ጮሁ። እግዚአብሔርም ከአብርሃም ከይስሐቅ ከያዕቆብ ጋራ የተነገ ጋራ የተነጋገረውን ቃል ኪዳን አስቦ አስቦ ሊያድናቸው ወደደ። ሙሴም የአማቶቹም በግ የወተሩን በደብረ ሲና ሲጠብቅ ሀመል ማል ከነበልባል ተዋህዶ ሀመል ማሉ ነበልባሉን ሳያጠፈው ነበልባሉ ደግሞ ሀመል ማሉን ሳያቃጥለው ሲነድ ሲነድ ሲነድ አይቶ በጎቹን በፈረሰ ግንብ ቤት ዘግቶባቸው ሄደና ቁጥቋጦ ስለምን አልተቃጠለም ብሎ ይህንን ታላቅ ራእይ ሊረዳ ወደደ። ከዚህ በኋላ እግዚአብሔር ሙሴም እንዲህ አለው፣ ሙሴ ሆይ የቆንክባት ምድር የተቀደሰች ናትና ጫማህን ከግርህ አውልቃለው። እኔ የአብርሃምና የኢሳቅ፣ ያዕቆብ አምላክ ነኝ አለው። የወገኖችን መከራ አይቼ ላድናቸው ወርጃለሁ አንተና ወደ እስራኤል ወደ ግብጽ ልላካለሁ። ሙሴም እኔ ወደ ፈርዖን የምሄድና የእስራኤል ልጆችን ከግብጽ የማወጣ እኔ ማንኛለሁ? እርሱም እኔ እውነት እልሃለሁ፣ እኔ ከአንተ ጋር ነኝ እኔ ከአንተ ጋር ነኝ ብሎ ምልክት በበትሩ ላይ አሳይቶት ምልክት በበትሩ ላይ ምልክት በበትሩ ላይ አሳይቶት ከብዙ ረድኤት ጋራ ላከው። ከዚህም በኋላ ሙሴ ሚስቱንና ልጆች ይዞ ወደ ግብጽ ወደ ግብጽ ወረደ። ወደ ፈርዖን ቤተ መንግስትም ከወንድሙ ከአሮን ጋራ ሄዶ ሄዱና እግዚአብሔር እንዲህ ይላል እስራኤል የበኩር ልጄ ነው ይገዛል ዘንድ ልቀቅልኝ ይልሃል አለው። ፈርዖንም የእስራኤልም እስራኤልንም አልለቅም እግዚአብሔርንም አላውቅም አለው። እግዚአብሔርንም አላውቅም አለው። አንተ ሙሴ፣ አንተ አሮን ለምን ሕዝቡን ከስራ ታስተጋጉላላችሁ? ይልቁንስ ወደ ወደ ስራችሁ ሂዱ አላቸው። በዚሁም ሁኔታ በግብጽ ላይ አስራ አንድ መቅሰፍታት ወርደዋል። አንደኛ የውሃ ደም መሆንና የውሃ መግማት ነው። ሁለተኛ ደግሞ የጓጉንቸር በሀገሪቱ ላይ መምጣት ነው። ሶስተኛ ደግሞ ቅማል በሰውና በእንስሳ ላይ መውረድ ነው። አራተኛ የዝንብ መንጋ በፈርዖን እና በባሪያዎች ላይ ወረደ። አምስተኛ ግብፃውያን ግብፃውያን እና እንስሳቸው በቸነፈር አለቁ። ስድስተኛ የሻህኝ ቁስል በሰውና በእንስሳት ላይ በእንስሳት ላይ ወረደ። ሰባተኛ ታላቅ በረድ ወረደ። ሰውና እንስሳ ቡቃያ አለቀ። ስምንተኛ የአንበጣ መንጋ ወረደ። ስምንተኛ ቀን በእጅ የሚዳሰስ ጽኑ ጨለማ ሆነ። አስረኛ ከዙፋኑ የሚቀመጡ ከፈርዖን ጀምሮ የበኩር ልጃቸው በሙሉ አለቁ። አስራ አንደኛ ፈርዖን ከነሰራዊቱ በባሕረ ኤርትራ ሰጠመ። እስራኤላውያንም በሰባት ደመና ይመሩ ነበር። አንደኛው ደመና በቀኝ፣ ሁለተኛው ደመና ደግሞ በግራ፣ ሶስተኛው ደመና ደግሞ በኋላ አምስተኛው ደመና ከስር እንደ ጫማ ሆኖ ሾህ እንዳይወጋቸው እንቅፋት እንዳይመታቸው ያደርግ ነበር፣ ይከላከልላቸው ነበር። ስድስተኛው ደመና ከላይ እንደ ጥላ ሆኖ ቀን ሐሩሩን፣ ሌሊት ደግሞ ቁሩን ይታገልላቸው ነበር። ሰባተኛው ደመና ደግሞ የሶስት ቀን መንገድ ቀድሞ በመሄድ ዛፉን እየነቃቀለ ድንጋዩን እየፈነቃቀለ ጉድጓዱን እየሞላ ኮረብታውን እየናደ መንገዱን ይጠርግ ነበር። ቀን አምደ ደመና ሆኖ ይመራቸው ነበር። ሌሊት ደግሞ አምደ እሳት እየሆነ ያበራላቸው ነበር። ከዚህም በኋላ ደብረ ሲና ከሚባል በረሃ ሲደርሱ ሙሴ አሮንን ጠባቂ አድርጎ ኢያሱን ይዞ ወደ ደብረ ሲና ይዞት ወጣ። የሰራዊት እይታ እግዚአብሔርንም ስድስት ቀን ቃል በቃል ስድስት ቀን ቃል በቃል እያነጋገረ ሕገ ወሬትን ከጻፈ በኋላ የቃል ኪዳኑን ታቦት ተቀበለ። ሙሴም አርባ ቀን ቢዘገይባቸው እስራኤላውያን አሮንን እስራኤላውያን አሮንን ከፊታችን እየቀደመ ጠላቶቻችንን የሚያሸንፍልን አማልክት ስራልን ብሎ ቢያስቸግሩት አሮን አሮን እሺ ብላቸው እግዚአብሔር ይጣላኛል፣ እንቢ ብላቸው ደግሞ እንቢ ብላቸው ደግሞ በድንጋይ ወግረው ይገሉኛል ብሎ ይገሉኛል ብሎ ከግብፅ ያወጣችሁትን ወርቁንና ብሩን አንድም ሳታስቀሩ አምጧላቸው። አሮንም ይህን ያደረገበት ምክንያት እስራኤላውያን ገንዘብ ወዳጆች ስለነበሩ ነገ ዛሬ ሲሉ ወንድሜ ይመጣል ከጠብ እድናለሁ ብሎ ነበር። ነገር ግን ሰይጣን ልቦናቸውን አነሳስቶታልና ነገ ዛሬ ሳይሉ ዕለቱን አመጡለት። ከዚህም በኋላ ገንዘቡን ሰብስቦ በእሳት ቢያደርገው ተድበል ብሎ ወጥቷል። ይህስ ምህታት ይሆናል ብሎ ነገ የጌታ በዓል ብሎ ተሳልቆ አዋጅ ነገረ። በበነገተው በልተው ጠጥተው ሲጨፍሩ፣ ወይቤሎ እግዚአብሔር ለሙሴ ሁር ወአፍጥን ወሪደ እምዝየ እስመ አበሱ ሕዝብከ ዘአውጻእከ እምድረ ግብፅ። እግዚአብሔር ሙሴን እንዲህ አለው ፈጥነ ሄድ፣ ከግብፅ ያወጣቸው ወገኖችህ በድለውኛል አለው። ከዚህም በኋላ ጠብ ተጀመረ። ከዚህም በኋላ ጠብ ተጀመረ። ወገኖች የላቸው የነበረውን ወገኖችህ ይለው ጀመር። አባት ልጁን ሲጣላ ልጅ ይለው የነበረውን ሚስቱን ያ ልጅሽ እንደሚላት። እግዚአብሔርም ተወኝ በቁጣዬ ላጥፋቸው አንተንም በብዙ ሕዝብ ልሹምህ ቢለው ሙሴ ግን እነሱን ከምታጠፋ እኔም ከህይወት መጽሐፍ ፋቀኝ ሲል ተማጸኑ። እንግዲያስ ወርደህ ወርደህ ስራ ቅጣ ብሎ የቃል ኪዳኑን ታቦት ሰጥቶ ሰደደው። እግረ ደብር ሲደርሱ ውካታ ድንፋታ ሰምቶ እያሱን የሚሰማው የሰልፈኛ ድምፅ ምንድን ነው አለው። ጉሽ ጠጅ ጠጥተው ይዘፍናሉ እንጂ የሰልፈኛ ድምፅ አይደለም አለው። ከዚያም ሲደርሱ ጣወት አቁሞ ሲሰግዱ አይቶ ደነገጠና በጽላቱ ጣወቱን መተውና ተሰበረ። ከዚያም ጣወቱን ሰብሮ አለሞ በውሃ በጠበጠውና ለህዝቡ አጠጣቸው። ያን ጊዜም አጠጣቸው ፍቅረ ጣወት ፍቅረ ጣወት ያደረባቸው ከከንፈራቸው እንደ ጣወት ተቀረጸባቸው። ይህንንም ምክንያት በማድረግ በሏቸው እንዳትምሯቸው ብሎ ሦስት ሺህ ህዝብ ያህል አስፈጅቷል። ስለ ጽላቱም ወደ እግዚአብሔር ቢያመለከት ከመቀዳሚ አለው። ይህን ትርጉሙ እንደ ቀድሞ አድርገህ ቅረጸው አለው። እንደ ቀድሞ አድርገህ ቀረጸዋለው በቀረጸውም በቀረጸውም ጊዜ ቃሉ በግብረ አምላካዊ ተጽፎ አግኝቶታል። ሙሴም መና ከደመና ውሃ ከጭንጫ እያፈለቀ በርሃ ለበርሃ ይዟቸው 40 ዓመት ሙሉ 40 ዓመት ሙሉ ኖረ። ከዚህም በኋላ እስራኤላውያን መግቦቱን እየተጠራጠሩ መግቦቱን እየተጠራጠሩ በዚህ ደጋ ምንጩ ርካሹ ደምነው ቅር በበረሃ ቢሆን ይህንን ማድረግ ባልቻለ ነበር እያሉ አጉረመረሙበት። ይክልኑ እግዚአብሔር ሰሪአ ማዕድ በገዳም ይላል። ይህም ቆላተ ዮሳፍ አውርዶ ከቀድሞ አብልጦ አወረደላቸውና ገና ባፋቸው እንዳለ ነዘረባብ አስነስቶ ጎንጎናቸውን እየወጋ ፈሽቷቸዋል። በዚህም ምክንያት አርባ ዘመን ተንከራተዋል። እስራኤላውያንም በምድረ በዳ አምጥታችሁ የበለስና የሮማ ፍሬ የሚጠጣ ውሃ በሌለበት ልትገድሉ ነው እንዲ ብለው ሙሴንና አሮንን አጉረመረሙባቸው። መረሙባቸው ሙሴና አሮንም ወደ እግዚአብሔር ቢያመለክቱ፣ ሙሴን በትርህን ውሰድ አንተና ወንድምህ አሮንን ህዝቡን ሰብስባችሁ ድንጋዩ ውሃ እንዲሰጥ እዘዙት አላቸው። በዚህም ጊዜ ሙሴንና አሮን ህዝቡን በድንጋዩ ፊት በድንጋዩ ፊት ሰብስበው እናንተ አመፀኞች፣ እንግዲህ ስሙ ከዚህ ድንጋይ ውሃ እናወጣላችኋለን ብለው ሙሴ በበትሮ ሁለት ጊዜ ቢመታው ብዙ ውሃ ወጥቶ ህዝቡና ከብቶቻቸው ጠጥተዋል። በዚህም ጊዜ እግዚአብሔር በሙሴና በአሮን ላይ ተቆጣባቸው። በራሳቸው ኃይል እንዳደረጋችሁትና ስሜን በህዝቡ ፊት ስላልቀደሳችሁ ይህንን ህዝብ ይዛችሁ ምድረ ርስታችሁን አትወርሱም አላቸው። ከዚህም በኋላ ሙሴ ከእግዚአብሔር ጋር አምስት መቶ ሰባ ጊዜ ቃል በቃል ተነጋግረዋል። ስለዚህ ያንተ ባለሟል መባሌ ምኑ ላይ ነው? ፊትህን ልየው ብሎ እግዚአብሔርን ጠየቁ። እግዚአብሔርም ሙሴን እንዲህ አለው፣ ፊቴን አይቶ አንድ ሰከንድ መቆየት የሚቻለው የለም አለው። እንዲሁም ከዕለታት አንድ ቀንም ሌላ በማያውቀው አንተና እኔ በምናውቀው ስምህ እለምንሃለው የምሞትበትን ቀን ንገረኝ አለው። እግዚአብሔርም የምትሞትበት ቀን በዕለተ ዓርብ ትሞታለህ አለው። ሙሴም ዕለተ ዓርብን እያሰበ የሚገነዝበትን ልብስ እየያዘ እስከ አምስት ዓመት ኖረ። ከዚህም በኋላ ረስቶት በተራራ ላይ ወጥቶ ሲጸልይ መላከሞት መጥቶ ሰላም ለአንተ የሆን ሙሴ ሲለው ሰላም ለአንተ የሆን ሙሴ ሲለው ሙሴም ደንግጦ ሙሴም አንተ ማን እንዳንተ ያለ ድምፅ አስደንግጦኝ አያውቅም አለው ይህም እኔም መልአከ ሞት ነኝ አለው በዚህም ጊዜ ሙሴ ሙሴ ደነገጠና አፉ ተሳሰረ ጉልበቱ ጉልበቱ ተብረከረከ እንደምንም በርትቶ በእግዚአብሔር ስም ለምንሃለው እስከ ነገ ጠዋት እንዳትነከኝ ያለው። ሙሴም ከተራራው ወርዶ ወደ እናቱ የተሄደ እናቱንም ነገ ጠዋት ሞታለሁ ብሏት ወደ ሚስቱ ወደ ሲፓራ ሄደ። ሙሴም ሲሄድ ፊቱ ጠቁሮ አዝኖ አየችውና ወዳጄ ሆይ ምን ሆነብኛል አለችው። ያስደነገጠ ማን ነው? የጠራህስ ማን ነው አለችው። ሙሴም ከእግዚአብሔር ውጭ ማን ይጠራኛል? ከሞት ውጭስ ማን ያስፈራኛል? አላት። ከዚህም በኋላ ሲፋራ ከእግዚአብሔር ጋር የተነጋገረ ደግሞ ይሞታል ላለችው እርሱም አዎ ስጋ እስከለበሰ ድረስ ይሞታል አላት። ያ አብርሃም፣ ይስሐቅ፣ ያዕቆብ ከእግዚአብሔር ጋር ተነጋግረዋል፣ ነገር ግን ሞተዋል አላት። በዚህም ጊዜ ልጆችን አምጭልኝ ልሰና በታቸው አላት። ከዚህም በኋላ ልጆቹን አምጥታ አላዛር የሚባለው ልጅ በቀኝ ቅፉ ተቀምጦ ከእንግዲህ በኋላማ እያከበረን ይንቀናል። የወደደን ይጠላናን? እያለ ሲያለቅስ፣ ሙሴም አብሮ አለቀሰ። በዚህም ጊዜ እግዚአብሔር በደመና ሆኖ ሙሴ ሆይ ለምን ታለቅሳለህ? አለው። እኔማ ከእንግዲህ በኋላ ልጆቼን ሚስቴን ለማን አደራ ሰጥቼ እሄዳለሁ? አለው። ሲፓራ ሲፓራም አባቷ ሙታል ወንድም አሮንም ሞቷል። ለማን አደራ ልስጣቸው አለ። በዚህም ጊዜ እግዚአብሔር ወደ ባህር እንዲሄድ አዘዘው። በባህሩም ሄዶ በበትሩ እንዲመተው አደረገ። ባህሩም ቢመተው ትልቅ ድንጋይ ወጥቷል። ድንጋዩንም በበትሩ ቢመተው ትል አገኘ። ይህም ትል ያረሰኝ እግዚአብሔር ይመስገን እያለ ሲያመሰግን ሰማ። በዚህም ጊዜ እግዚአብሔር ይህን ትል በዚህ ድንጋይ ይህን ትል ያደረሰሁት ያንተ ልጆች እንዴት እረሳቸዋለሁ? አለው። በዚህም ጊዜ ሙሴ ተጽናንቶ ሚስቱንም ልጆቹንም እግዚአብሔር አለላችሁ ብሎ ተሰናበታቸው። ከዚህም በኋላ ልቡን አጥቶ ሲሄድ መላእክ አምሳለ እደው ሆነው መቃብር ሲቆፍሩ አገኛቸው። በዚህም ጊዜ ለማን ነው የምትቆፍሩት? አላቸው። መላእክትም እንዲህ አሉት፤ አንድ ሰው ለአንድ አንድ ሰው አንድ ደግ ሰው ነበረ ለርሱ ነው አሉት። በዚህም ጊዜ ሙሴ ደግ ስለነበረ ሲያግዛቸው ቆይቶ፣ መቃብሩስ ተቆፈረ፣ ሰውዬው ወዴታ አለ። ሰውየውን እናመጣዋለን፣ ነገር ግን እኛን ያስጨነቀን እንዳይጠብ ነው አላቸው። ማትለኩት ሲላቸው እነርሱም ሰውየው አንተን ያክላል ሲሉት፣ ሰውየው አንተን ያክላል ለካለን ቢሉት ሙሴ ወደ ጉርጓዱ ገብቶ ወደ ጉርጓዱ ሊለካ በገባ ጊዜ መላከሞት ከተፍ ብሎ ነፍሱን ከስጋው ለይቷታ እስራኤላውያንም በጥጃ ያመልኩ ስለነበር በሙሴ ስጋ እንዳያመልኩ እግዚአብሔር ባወቀ መቃብሩን ሰወረባቸው። የእረፍቱ መታሰቢያ መስከረም ስምንት ቀን ነው። የቅዱስ የመላኩ የቅዱስ ሚካኤልና የነብዩ ሙሴ በረከታቸው ይደርብን።